ሰላም እንደምናላችሁ ውድ የልሳነ ኩሉ ዩቲዩብ ቻናል ተከታታይ ወንድሞቼ፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በእያላችሁበት የተከበረ ሰላምታ ያደረሳችሁ ብያለሁ። እንዴት ናችሁ? ስራ፣ ጤና፣ ትምህርት እንዴት እያደረጋችሁ ነው? እሺ፣ እንግዲህ ወደዚህ ቻናል ስትመጡ አማርኛ እንግሊዘኛና ሂሳብ እንደምንማር አብዛኞቻችሁ ታውቃላችሁ። አዲሶችም ካላችሁ እዚህ ቻናል ላይ አማርኛ እንግሊዘኛና ሂሳብን ቀለል ባለ መንገድና ለጀማሪዎች በሚመጥ መልኩ እየተማማር እንገኛለን። ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣሁት። የዛሬው ቪዲዮ ምን መሰላችሁ? አማርኛ ትምህርታችን ላይ ሆኖ በገዘር ቃላት ምስረታ። ባለፈው የለቀኩት ቪዲዮ ላይ በገዘር ሶስት ቪዲዮ ለቅቄያለሁኝ፣ በገዘር የሚነሱ የአማርኛ ቃላት ምስረታ ማለት ነው። ዛሬ የመጨረሻው ክፍል ነው በገዘር ማለት ነው። እሱ ነው ይዤላችሁ የመጣሁት። እንግዲህ እንደምትወዱት ተስፋ አድርጋለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ እስከ ፍጻሜ አብራችሁኝ ሁኑ። አሁን በቀጥታ ወደ ትምህርቱ ገባለሁ። መልካም ቆይታ። እሺ። ግ ል ግል፣ ግል። ግ ን ግን። ግቢ፣ ግቢ። ግባ፣ ግባ። ግ ዛ ግዛ ግዛ። እስኪ ግዢ ግዢ። ይሄኛው ቃል እንደ ሁለት ይነበባል፣ አጥብቀና አላልተን ስናነብ ማለት ነው። ምንድን ማለት ነው? ግዢ ከሆነ የሆነችን ልጅ እንድትገዛ ኢንቫይት እያረኳት ነው፣ የጋበዝኳት ነው። እስኪ ግዢ፣ እንደዚህ አይነት ግዢ፣ እንዲህ አይነት ነገር ግዢ ልንል እንችላለን። ጥብቅ ሲል ደግሞ ግዢ ግዢ ተፈጸመ ልንል እንችላለን ማለት ነው። የላይኛውም ግቢ፣ ላላርገን ካላላኑ ስናነብ ግቢ፣ የሆነችን ሴት ወደ ቤት ግቢ እያልን ነው። ግቢ ካልን ደግሞ የቤት ግቢ ይሆናል፣ ወይም የትዳር ግቢ። አያችሁት? ስለዚህ ቃላትን አጥብቀንና አላልተን ስናነባቸው ይለያያሉ ማለት ነው። በአማርኛ ግድ፣ ግራ ግራ ግራ፣ ቀኝ ይባላላ። ግዙ ግዙ፣ ግፍ ግፍ። እዚ ጋ ግል ማለት ያው ለምሳሌ የግል ሐኪም ቤት ይባላል። ወይም የሆነ የግል ነገር ግል ይባላል። ግን የሆነ ሀሳብ ተናግረን ማፍረስ ስንፈልግ ግቢ፣ ግባ፣ ወደ ቤት ግባ ማለት ነው። ግዛ ግዢ፣ ግራ፣ ግዙ፣ ግፍ ይላል ማለት ነው። እሺ አሁን እንቀጥላለን። ግድ ግድ እዚህ ጋ እንዳያችሁት ዛሬ እየተማርን ያለ ነው በገዘር መጨረሻ ክፍል ሆኖ በስድስተኛ እና በሰባተኛ ፊደሎች በእነዚህ ነው ዛሬ እየተማርን ያለ ነው ቃላት ምስረታው በገዛ ስድስተኛና ሰባተኛ ፊደል ላይ ያተኮረ ነው። ሌላው ያው እንደተለመደው ነው አካሄዳችን። ከቀላሎቹ ከባለ ሁለት ፊደል የአማርኛ ቃላት ተነስተን እስከ አራትም አምስትም ፊደል እስካላቸው ድረስ እንማራለን ማለት ነው። በጣም ቆንጆ ነው። ሌላ እዚሁ ላይ ጠቆም ለማድረግ የምፈልገው ማስታወሻ ደብተር ይዛችሁ እየጻፋችሁ እያነባባችሁ መለማመድ አለባችሁ። ይሄኛው በጣም ወሳኝ ስለሆነ ማለት ነው። አይቶ መውጣት ከሆነ ያው ከፊልም አይተናነስም፣ ፊልም አይቶ እንደመጨረስ ማለት ነው። ይሄ ግን ትምህርት አይደለ መከታተል በደንብ መጻፍ፣ ሌላ ጊዜ መልሶ መከለስ፣ መለማመድ ይህ ያስፈልጋል ማለት ነው። ሌላ እንደ መልእክት እዚህ ጋር ስልክ ቁጥር አስቀምጣለሁኝ። በዚህ ስልክ ቁጥር እየደወላችሁ በግል የሚሆን በግሩፕ በኦንላይን መማር ትችላላችሁ ማለት ነው። በዋሳብ በቴሌግራም እና በኢሞ አናግሩኝ። እሺ፣ እንቀጥላለን። ግድ ብለናል። እሺ ግብ ግብ ይላል። ጎማ ጎማ፣ የመኪና ጎማ ሊሆን ይችላል ወይም ፕላስቲክ። ጎራ ጎራ ጎራ ማለት ተራራ ማለት ነው። ጋራ ጎራ ተራራ ይባላል። ጎን ጎን። ጎዳ ጎዳ ቀንድ የሌለው ማለት ነው። ጎል ጎል፣ ጎፋ ጎፋ፣ የመጨረሻዋ ጎላ ጎላ። ግድ ማለት ያው በግድ ማለት ነው። ግብ ማለት ዓላማ የወደፊት ዓላማችን ግብ ይባላል። የምንደርስበት ነገር ያስቀመጥነው ነገር። ጎማ፣ ጎራ ብያለሁ። ጎን ይህም ይታወቃል። ግራ ጎን፣ ቀኝ ጎን ይሄኛውም ሲጠብቅና ሲላላ ይለያያል። ይሄኛውም ችዳን አጥብቀን ካነበብነው ጎዳ ጎዳ ጎዳ ጎዳ ይለያያል። አያችሁ ጎዳ ከሆነ ያው መጉዳት ነው። የሆነ ሰው ጎዳው እኮ ጎዳ። ላላ ካደረግናት ደግሞ ደን ጎዳ ጎዳ ማለት ቀንድ የሌለው ከብትም ሊሆን ይችላል። በግም፣ ፍየልም፣ ምንም ቀንድ የሌለው ነገር እንስሳ ጎዳ ይባላል። በጣም ጥሩ ጎዳ። ጎል፣ ታውቃላችሁ? ጎል ነው የእግር ኳስ ጎል ነው። ጎፋ እዚህ ኢትዮጵያ ውስጥ ደቡብ ክልል የሚገኝ የቦታ ስም ነው። ጎላ፣ ጎልቶ ታየ ደመቀ ማለት ነው። ጎላ። እሺ ቀጣይ ገጽ እንሄዳለን። ጎጆ ጎጆ ጎጆ። ጎህ ጎህ ጎህ ቀደደ ይባላላ ግለት፣ ግለት፣ ግለት መሞቅ፣ መጋል፣ ማቃጠል ግለኛ፣ ግለኛ ግላዊ የሆነ ሰው ማለት ነው። በግሉ የሚራመድ ግልብ፣ ግልብ፣ ግልብ። ግልጽ፣ ግልጽ የሆነ ነገር እኮ ነው ይባላላ። ግመል ግመል፣ ግማሽ ግማሽ፣ ለእኔ ግማሽ ለአንተ ግምብ፣ ግምብ ናይስ እናያቸው። ጎጆ፣ ጎህ ጎህ ማለት ጠዋት ላይ ፀሐይ ውስጥ ወጣ ያለው ነገር ጎህ ቀደደ ይባላል። ግለት፣ ግለኛ፣ ግልብ ግልብ ማለት ዝም ብሎ ዝም ብሎ ይሄደ አሁን ለምሳሌ አንድ ተማሪ አማርኛ በደንብ ሳይማር ዝም ብሎ ቶሎ ቶሎ ቢሄድ ግልብ ይባላል። ይሄ ማለት ነው። ግልጽ ግልጽ ግልጽ ነው፣ ራሱ ግልጽ ነው። ግመል በበረሃ የምትኖር የቤት እንስሳ። ግማሽ ግማሽ ነው። ግንብ ግንብ ታውቃላችሁ። እሺ እንቀጥላለን። አሁንም ግምት። ት ግምት ግምጃ ግምጃ ቤት ይባላል። ግሩም ግሩም፣ የሚገርም ነገር ወይም ግሩም ኤርሚያስ ተዋናዩን ታውቁታላችሁ? የፊልም ተዋናይ የሶስም የሚሆና ማለት ነው። ግሪክ ግሪክ የስልጣኔ ምንጭ የሆነች ሀገር ናት። ግሳት ግሳት፣ ግራር ግራር ግ ግራር ግራ ግራኝ ግራኝ አህመድ ይባላል። ወይም በግራ እጁ የሚሠራ ሰው ግራኝ ይባላል። ግራጫ ግራጫ የመጨረሻዋ ግርማ ግርማ። እሽ እነዚህን ከለ ስለማድረግ እሞክራለሁኝ። ግምት ግምጃ፣ ግሩም፣ ግሪክ፣ ግሳት፣ ግራር፣ ግራኝ፣ ግራጫ እና ግርማ ይላል ማለት ነው። ወደ ቀጣይ ገጽ ትላለ። ግብር ግብር ግድብ ግድብ ግጭት ግጭት ግዛት ግዛት ግዴታ ግዴታ ግንብ ግንብ ግንብ ጎመን ጎመን ጎርፍ ጎርፍ መጨረሻ ላይ ጎዳና ጎዳና ይላል እስኪ አንድ ባንድ እናያቸው መልሰን እሺ እዚህ ጋር ያሉት ግብር ግድብ ግጭት ግዛት ግዴታ ግንብ ጎመን ጎርፍና ጎዳና ይላሉ ከዚህማ ታውቋቸው ቃላት ካሉ አሌራ ኮሜንት ሴክሽን ላይ ያስቀምጡልኝ እንወያይባቸዋለን ማለት ነው። መልስ ሰጣለሁ። እንቀጥላለን። የመጠሻ ክፍል ስለሆነ ትንሽ በዛ ያለ ይመስላል። ግልቢያ፣ ግልቢያ፣ ግልባጭ፣ ግልባጭ፣ ግልድም፣ ግልድም፣ ግል፣ ገል፣ ግልገል ግል ግል ግልግል ግም በኛ ግንበኛ ግም ባር ግንባር ጎንደር ጎንደር ጎጃም ጎጃም በጣም ጥሩ ግልቢያ ማለት አሁን ፈረስ ግልቢያ ምናምን ይባላል እንደዛ ማለት ነው። ግልባጭ ደግሞ ደብዳቤ ሲጻፍ ለምሳሌ የሆነ ደብዳቤ መስሪያ ቤት ከጻፈ በኋላ ስለምንም ጉዳይ ሊሆን ይችላል ለሚመለከታቸው መስሪያ ቤቶች ግልባጭ ይጽፋል። ማሳወቂያ እንደ ማለት ነው። ወይም ደግሞ የአንድ ነገር ጀርባው ግልባጭ ሊባል ይችላል። ግልድም ግልድም ደግሞ በገጠር ክፍለ ሀገር በዚህ ኢትዮጵያ ውስጥ እናቶች ለቅሶ ሲሄዱ ምናምን ከስር ወገባቸው እንዴት የበላችሁ፣ ከወገባቸው በታች ያለውን ፓርት በሆነ በነጠና ነገር ሊሆን ይችላል፣ በሆነ ነገር እንደ ሽርጥ ነገር ማለት ነው ያደርጉበታል። እሱ ግልድም ይባላል። ማገልደም። ግልገል ያው የፍየል የበግ ልጅ ምናምን ጨቅላ ግልገል ታውቃላችሁ። ግልግል ያው ውይ ግልግል፣ ተገላገልኩ እንደማለት ነው ግልግል ግንበኛ ቤት የሚሰራ ባለሙያ ነው። ግንባር፣ ግንባር በዚህ አጋጣሚ ግንባራ ተብለ ያቃላቸው ግንባራ ማለት የግንባሩ ወጣ ያለ ማለት አይደለም፣ እድላ ማለት ነው። ከንሰዴ አይደለም። እሺ። ጎንደር፣ ጎንደር ኢትዮጵያ ውስጥ ያለ አንድ የከተማ ስም ነው። ወደ ሰሜኑ ማለት ነው። ጎጃምም እንደዛው። ጎንደር፣ ጎጃም የክፍለ ሀገር ስሞች ናቸው። ወደ አማራ ክልል ናይስ። በጣም ይገርማል። ዛሬ የገዘሩን ጨርሰናል። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። እስኪ እንዴት እንዳያችሁት ቴክስት ላይ ኮሜንት ላይ ጻፉልኝ። ከፈለጋችሁ ደግሞ ያው በግልም በውስጡ መስመር ታገኙኛላችሁ። ቁጥሬን ዝጋ ስለማስቀምጥ አስታባችሁን አስተያየታችሁን እንድትሰጡኝ እጠይቃችኋለሁ ማለት ነው። ዛሬ ከተማሩን ያልገባችሁ ነገር ካለ ማለት እዛ ጋ አስቀምጡልኝ። ሌላ የመጨረሻ መልእክት ምንድን ነው? ያው እንደዚህ በዩቲዩብ ትማራላችሁ በጣም ደስ የሚል ነገር ነው። ግን ደግሞ ዩቲዩብ የራሱ የሆነ ድክመት አለው፣ ታውቃላችሁ። ለእናንተም እንነግራችኋለሁ አንድ ቪዲዮ ያለን ብለን ገብተን በጣም ጎበዝ ካልሆነ በስተቀር ሌላ የማያገባን ቪዲዮ አይሰን እንወጣለን እና ከዛ አንጻር እንደው ደግሞ አንድ ቀን ስንማር አንድ ቀን ስንሰንፍ ስለሆነ በግል ይሄ ዩቲዩብ ያግዛል። በደምብ ግልጽ ያለ ነገር ነው። በዩቲዩብ ብቻ ተምረው በደንብ ያነበቡና የጻፉ ተማሪዎች አሉ የማውቃቸው። ግን ደግሞ በቃ እንደምንም ብላችሁ ጊዜያችሁንና ትንሽ ቢሆን ገንዘባችሁን መስዋዕትነት ከፍላችሁ በግል ብትማሩ ኦንላይን ብትማሩ በቃ የሶስት ወር ጨዋታ ነው ማለት ነው፣ አድርጋችሁ መገላገል ትችላላችሁ። ስለዚህ ስልኬን እዚህ ጋ ያስቀመጥኩት እናንተ እንዲደውሉ ነው። የምታማክሩኝ ነገር ካለ መማር ከፈለጋችሁ በግልና በግሩፕ እናስተምራለን፣ አሳውቁኝ ማለት ነው። በርቱ፣ ጠንክሩ። ሌላ ይቀራ ምናለ ይሄው ነው በቃ። በሌላ ቪዲዮ እንገናኛለን በቀጣይ ቪዲዮ፣ እስከዛ ድረስ ቸር ሰንብቱ። እስከዚህ ሰዓት ድረስ አብራችሁ ስለነበራችሁ ላይክ ስለምታረጉ ስለምታበረታቱኝ ስለምትሰጡኝ ኮሜንት ሁሉ እግዚአብሔር ዋጋችሁን ይክፈልላለሁ። አመሰግናለሁ። መልካም ጊዜ። አመሰግናለሁ። ቻው።